ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም ቆንጆ የሆነ የጸጉር ቅባት፣ የጸጉር ማሳደጊያ ቅባት ነው ያመጣሁላችሁ። በተለይ ከፊታችሁ ለሸሸ ጸጉራችሁ ለሚረግፍ፣ ፎርፎር ለሚያስቸግራችሁ ብዙ ጠቀሜታ ያለው የጸጉር ቅባት ነው ይዤላችሁ የመጣሁት። ከአንድ አመት ጀምሮ ይሆናል እኔ ለማማዬ እንደዛ ስለሆነ የተጠቀምኩላት ምንም ችግር የለውም። መጠቀም ትችላላችሁ። ከአንድ አመት እስከፈለጋችሁት ለአዋቂም ለልጅም ይሆናል ማለት ነው። ስለዚህ እዚህ ጋር ቅርንፉድ እና ጥቁር አዝሙድ እና ሮዝመሪ ፍሬሹንም ማድረግ ትችላላችሁ። ፍሬሹን ስታደርጉ አጥባችሁ አድርቃችሁ በጨርቅ ማለት ነው። አድርቃችሁ ማለት ውሃውን ማለት ነው። ቅባቱ ጋር ሲገናኝ ውሃው ጥሩ ስላላደለ ስለዚህ እኔ የማስቀምጠውን ልምዴን ላካፍላችሁ። እኔ የፀጉር ትሪትመንት ለልጄም ለእኔም በጣም ስለምጠቀም እነዚህ ደግሞ ግዴታ ስለሚያስፈልጉኝ ምንድነው ማደርገው አጥቤ አድርቄ ፓክ አድርጌ ያስቀምጣለሁ ማለት ነው። ሮዝመሪውንም ደረቁ ሲያስፈልገኝ ደረቁን እንጠቀም። ደረቁንም አጥቤ እንደምታዩት ጥቁር አዝሙሩንም አጥቤ አድርቄ ነው ማስቀምጠው። ስለዚህ ለእናንተ ለማጋራት ያክል ነው ይጠፋችኋል ማለት ሳይሆን እንደዚህ ብታደርጉ ሀሪፍ ነው ማለት ነው። እና የሚወጣው ቆሻሻ አጠይቁኝ እንደምታዩት ነው። በጣም በጣም በጣም ቆሻሻ ነው። ስለዚህ ይሄ ቆዳችን ላይ እንትንቢል ያው ጥሩ አይደለም ማለት ነው። ፎርፎር ምናምን የተለያዩ ነገሮችን ያመጣል። እያያችሁት ነው አይደለ? ሮዝመሪው እንዴት ቆሻሻ እንደሆነ ታጥቦ ምናምን ተዘጋጅቶ ስለማይቀርብልን እኛ ቤታችን አጥበን ብንጠቀም አሪፍ ነው። እንደዚህ አድርጌ ከዛ በቃ ቁጭ አድርጌ ስጠቀም ለቅባት ለምን አላጥብም ማለት ነው። ሬዲ ተዘጋጅቶ ሬዲ ሆኖ ቁጭ ብሏል ማለት ነው እና እንደዚህ ብታደርጉ አሪፍ ነው። ያው እንደ ምክር ነው። ስለዚህ እዚህ ጋ ቅርንፉድ በጣም ፓወርፉል ስለሆነ አንድ የሾርባ ማንኪያ ነው ያደረግኩት። ሮዝመሪ ደግሞ ሁለት ማንኪያ ነው የተጠቀምኩት። ፍሬሹንም መጠቀም ትችላላችሁ። ግምቱን እንዲሁ በአይን መገመት ትችላላችሁ። ሮዝመሪ ቢበዛም ችግር የለውም። ስለዚህ ሁለት ማንኪያ ሮዝመሪ፣ ደረቅ ሮዝመሪ ማለት ነው። ፍሬሹን ታጥባችሁ አድርቃችሁ በጨርቅ ማለት ነው። ውሃውን እዚህ ጋር ደግሞ ጥቁር አዝሙድ፣ ጥቁር አዝሙድም እንደዚሁ በጣም ፓወርፉል ስለሆነ አንድ ማንኪያ ማለት ነው። ከዛ ከፈለጋችሁ በሙቀጫ እንደኔ፣ ከፈለጋችሁ በማሽን። ሸርከት ለማድረግ ነው ያው በጣም የፈለግነው ነገር እንዲገናኝ እንዲዋሃድ ቅባቱ ጋ ማለት ነው። እኔ በሙቀጫው ቅጫ አለው ሸርከት ነው ያለው ብዙም አልደቀቀም ማለት ነው። እና በኮኮኖት ቢሆን በጣም አሪፍ ነው፣ ግን ባላችሁ በዜኒትም በአልመንድ በኦሊቫ ኦይልም ይሆናል ባላችሁ ቅባት መስራት ትችላላችሁ። እኔ በኮኮነት ስለሚስማማኝ ጥሩም ስለሆነ በዛ እንትን ብየዋለሁ። በሌላ ብትሰሩት አይጠቅምም ማለት ሳይሆን ያው ሮዝመሪ ማን ነው ኮኮነት ኦይል ቢኖር ሐሪፍ ነው ባይሆንም፣ ግን ያም ሌላውም ቅባት ባላችሁም ብትሰሩት ሐሪፍ ነው የሚሆነው ያው ነው። ስለዚህ በጣም ስሎ በሆነ እሳት ነው የጣድኩት። በትንሹ ነው የሚንተከተከው ለአንድ 30 ደቂቃ 25 ደቂቃ ቆይቻለሁ። እንደዚህ በትንሹ ማሰል እያደረኩኝ አንተ ከተኩት ከዛ ቅዝቅዝ ስሊልኝ ሲል አያችሁት። በጣም ቀስ አድርጌ ነው ያንተ ከተኩት። ከፍ ባለ እሳት አትጣዱት። ለሰስ ባለ ቀስ ብሎ እንዲበስል 30 ደቂቃ ብታተከትኩት በቂ ነው ማለት ነው። ስለዚህ እዚህ ጋር ደግሞ ቀዝቅዞ ነው ለእንትን ለማጥለል እንዲመቸም ማለት ነው። ስታጠሉ እዚህ ጋር ጥቅጥቅ ያለ ሐበሻ ልብስ አንዳንድ ጊዜ ጥቅጥቅ ያለ አይኖርም። ስለዚህ የሆነ አለኩስስ የሆነ አሁን ይሄ የ የቀሚስ ከስር ያለው ገበር ነው እና የሚገርማችሁ ቆንጆ አርጎ ነው ያጠለለልኝ። ምንም ነገር አላሳለፍም እና ታይትም ሊሆን ይችላል፣ የሆነ ቲሸርትም የልጆች ሊሆን ይችላል። የማትጠቀሙትን እጥብ አርጋችሁ አድርቃችሁ ቆንጆ አርጎ እንዲያጠልላችሁ ይህን የማንፈልገውን ነገር ኦልሬዲ ቅባቱ ጋር ጥቅሙ ቅባቱ ጋር ስለቀርልን ያ ደግሞ አልፎ መቶ ቆዳችን ላይ ጸጉራችን ላይ እንትን ካለ ካለፈ ለማውጣት ለማራገፍ ስለሚያስቸግረን ቅባቱን ብቻ ስለሆነ የምንፈልገው ቆንጆ አርጎ ነው እንትን ያለልኝ ያጠለለልኝ ማለት ነውና፣ ተጡም ብዬ አስባለው። የሆነ ብቻ ያጠላል ብላችሁ የምታስቡትን ጨርቅ አጥሉት ማለት ነው። በማጥለያ አይሆንም እንዳለ ነው የሚያሳልፈው። ስለዚህ ስለዚህ ቅባት ደግሞ ስነግራችሁ በጣም አሪፍ ነው። ለፎረፎር ይሆናል። ለሚያሳክክ ለሚረግፍባችሁ ጸጉራችሁ ለሳሳ በጣም ፍቱን ነው። በቃ ፍቱን ነው እና በሳምንት ውስጥ ሁለት ጊዜ፣ አሁን ምሳሌ አንድ ጊዜ ታጥባችሁ ቆዳችሁን ተቀባችሁት አይደለ? ከዛ ደግሞ በሶስተኛ ቀኑ አያችሁት እንትኑ ይሄ እንዴት አድርጎ እንዳጠራው። አሪፍ አድርጎ ነው በቃ ያጠለለው። እና ዛሬ ተቀባችሁት፣ ከዛ አንድ ሁለት ሶስት ቀን ከሆነ በኋላ ደግሞ አንድ ጊዜ ቆዳችሁን ብቻ ማለት ነው ማሳጅ አድርጋችሁ፣ ስርት ኖርማል አትታጠቡት፣ እንዲሰራ ማለት ነው። ስለዚህ በየቀኑ መጠቀም የለባችሁም። በስሬት ላይም ከሆነ ቆዳችሁን ቆንጆ አድርጋችሁ ታያላቸውም። በኋላ ስትቀባት ማማየን በስነስርዓት ቆዳችሁን ቅብት እያደረጋችሁ ስሬትም ከሆነ እንትን እንዳይል እንዳይነጫጭ ቀስ አርጋችሁ ማሳጅ እዛው ላይ እንዳለ ቀብታችሁ እያደረጋችሁ በሶስት ቀን ምናምን ብትቀቡ በቂ ነው። በየቀኑም ቅባት መቀባት አያስፈልግም። አያችሁ እንዴት አድርጎ ጥልል እንዳደረገው ምንም ነገር አላሳለፈም እና ቆንጆ ጨርቅ ነው ለማለት ነው። እናንተም ማታጡን ብዬ ገምታለው። ቆንጆ ቅባት፣ በጣም ቆንጆ። በተለይ ፀጉር እየረገፈ ነው በማላቀው ምክንያት አንዳንድ እህቶች ብላችሁኛል። ይሄ በጣም ሀሪፍ ነው ይሸታል፣ ምናልባት የምትሉ ከሆነ በጭራሽ አይሸትም። ለወዲያው ምናልባት ሽታ ሊኖር ይችላል። ይሄ አንዳንድ ሰዎች እንግዲህ የኮኮኖት ኦይል ሽታው አይመቸኝም ይላሉ። የሚገርማችሁ ይሄ ያጠፈዋል። ጸጉራችሁ ላይ ካረፈ ከ15 ደቂቃ በኋላ በቃ ሽታ የሚባል ነገር የለም። ኖርማል ነው በቃ ሀሪፍ ነው። እና ይሄ አሁን ለብዙ ጊዜ ይሆናችኋል። ለምን ቆዳችሁን ብቻ ነው የምትቀቡት፣ በስነ ሥርዓት ክፍል እያደረጋችሁ እና በጣም ነው የሚመልሰው ጸጉር። ስለዚህ ያው መልስ መልሻለሁ ማለት ነው። ጸጉር እየረገፈ ነው ምከሪኝ ላልሽኝ እህቴ ይሄ ጥሩ መልስ ነው። ይሄን ተጠቀሚ። ሁሉም ከሌለሽ ሮዝመሪ እና ቅርንፉድ ሊሆን ይችላል። ከዚህ ውስጥ ማይስማማሽ ካለ ማውጣት ትችያለሽ፣ እና የፈለግሹም መጨመር ትችያለሽ። ባላችሁ ነገር ፀጉራችሁን ተንከባከቡት። ሌላ ነገር አይደለም፣ እርግጥ ነው ተፈጥሮ ነው። ግን ተፈጥሮን ደግሞ ካልተንከባከብ ነው ባለበት አይቀጥልም። ያለንን ነገር ወርታችን እንዳይወርድ ባለበት ለማቆየት ምንም ነገር ደግሞ ከተንከባከብ ነው ለውጥ ማየታችን አይቀርም፣ ይለወጣል። ያው ጊዜ ያስፈልገዋል እንጂ ስለዚህ ጸጉራችን እንከባከብ፣ ያለንን ነገር እንጠብቅ፣ እናሳምረው ለማለት ነው። እዚህ ጋር ቆንጆ አድርጌ ቆዳዋን የቀባኋት፣ ከዛ ማሳጅ በደንብ ባድርጉት ከቆዳችሁ ጋር እንዲዋሃድ። ይሄ ቅባት የደም ዝውውርን ያፋጥናል። የደም ዝውውር ደግሞ ተፋጠነ ማለት የጸጉር እድገት ያው ይፋጠናል ማለት ነው። ቅርፉድ ቅባት ይሸጣል። የጥቁር አዝሙድ ቅባት ይሸጣል። የሮዝመሪ ውሃውንም ሰርቼ የላችኋለሁ። በተለያዩ ማስኮች ውስጥም እያደረግኩኝ ሰርቼ የላችኋለሁ። ሮዝመሪ ያው ይታወቃል። ሁሉም ነገር እንደሚሸጥ ታውቃላችሁ። ግን እኛ የሚሸጠውን ነገር ከመግዛት ቤታችን ውስጥ እንደዚህ ሪል ነው ደግሞ ይሰራል። አንዳንድ ሰዎች አያምኑም፣ ግን እስኪ ተጠቀሙትና ከወራቶች በኋላ ውጤቱን እዩና ከዛ በኋላ ትመሰክራላችሁ ማለት ነው። ለማንኛውም እድሜ ክልል ይሆናል፣ ከአንድ አመት ጀምሮ ለሴትም ለወንድም እና በጣም በውጤቱ ታመሰግኑኛላችሁ። ቪዲዮን እስከ መጨረሻው እዩት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለምሰጡኝ ኮሜንት ሁሉ በጣም እጅግ በጣም ነው የማመሰግነው እጅግ በጣም በጣም ቴንኪዩ አመሰግናለሁ። በጣም ወዳችኋለሁ። ተጠቀሙት።